ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ይጠቅማሉ ያልናቸውን የተወደዱና የተመረጡ መረጃዎችን ይዘንላችሁ ቀርበናል። በተለይ የመኪና ብድር አገልግሎትን ማግኘት ለምትፈልጉ ኢትዮጵያውያን እህት ወንድሞቼ በሙሉ እንግዲህ በዛሬው እለት ሁለት የተለያዩ መረጃዎችን ነው ወደ እናንተ አመሻሹን ይዥላችሁ የቀረብኩት። ይኸውም ሄኖስ የገንዘብ ቁጠባና ብድር አገልግሎትን በተመለከተ አንድ አዲስ መረጃ ይፋ ሆኗል። በተመሳሳይ መልኩ ደግሞ ሞብሊቲ የተሰኘ የድጋፍ ማይክሮ ፋይናንስ አዲስ መኪኖችን፣ አምሳ መኪኖችን በተመለከተ የወጣ መረጃ አለ። የሁለቱን እንግዲህ መረጃ አጠር አድርጌ ወደ እናንተ ላደርሳቸው ብቅ ብያለሁ። ከዛ በፊት እጅግ በጣም ወሳኝ የሆነን መረጃ ላካፍላቸው። በትናንትና እለት ከሱዙኪ ኤቭሪ ጋር በተያያዘ አንድ ወሳኝ መረጃ ወደ እናንተ አድርሻለሁ። ምናልባት ሁለት ጊዜ ነው እንግዲህ ቪዲዮውን አፕሎድ አድርጌ ዩቲዩብ ያጠፋብኝ፣ እናንተን ለማስጠንቀቅ ያክል ማለት ነው። ያንን ቪዲዮ በኮሜንት የመጀመሪያ ላይ አስቀምጥላችኋለሁኝ እጅግ ከፍተኛ የሆነ ጥንቃቄ ማድረግ የምትችሉበትንና ከፍተኛ የሆነ ትምህርት የምትወስዱበት መረጃ ነው። ያንን መረጃ ያለያችሁ ብታዩት መልካም ነው እያልኩኝ በቀጥታ ወደ ዝርዝር መረጃው እናምራ። እንግዲህ ሞቢሊቲ ከድጋፍ ማይክሮ ፋይናንስ ጋር በመተባበር ለአምስተኛ ጊዜ የመኪና ርክክብ ስለማድረጉ አውቀናል። ሞቢሊቲ በእህት ኩባንያ ድጋፍ ማይክሮ ፋይናንስ ቆጥበው ሲጠባበቁ የነበሩ ለብድር ብቁ የሆኑ ደንበኞችን የአምስተኛ ዙር የቢዋይዲ መኪና ርክክብ ዛሬ ሰኔ 7 አካሂዷል። ሞቢሊቲ ከቢዋይዲ ሴጎል፣ ቢዋይዲ ኢቱ፣ ቢዋይዲ ዩዋን አፕና ሌሎች ተሽከርካሪዎችን እንግዲህ እያስረከበ እንደሚገኝ ነው መረጃው የሚጠቁመው ይህም፣ በ50 ፐርሰንት ቅድመ ክፍያ ብቻ ቀሪውን ከድጋፍ ማይክሮ ፋይናንስ ጋር በመተባበር በ165 በመቶ ወለድ ለደንበኞቹ ማቅረቡ ነው የታወቀው። በዚህ መሠረት ከሞቢሊቲ ጋር የመኪና ግዥ ፈጽመው ሲጠባበቁ ከነበሩ ውስጥ ለአምሳ ደንበኞች የቁልፍ ማስረከብ ሥነ ሥርዓት በዛሬው ዕለት ስለ መከናወኑ አውቀናል። ሞቢሊቲ በአራት ዓመት የብድር ክፍያ መመለሻ ጊዜ ያቀረበውን ለአጭር ጊዜ የሚቆይ ልዩ ቅናሽ በዋናው ሾሩም እንዲሁም በመስቀል ፍላወርና ሐዋሳ ፒያሳ ሩት ገበያ በሚገኙት ቅርንጫፎች አመቻችቶ ተጨማሪ ዙር መኪኖችን ለማስረከብ ዝግጅት ማጠናቀቁ ነው የተገለጸው። ሞቢሊቲ በቀጣይ የተለያዩ ኤሌክትሪክ መኪናዎችን ከድጋፍ ማይክሮ ፋይናንስ ጋር ለማቅረብ ዝግጅቱን የጨረሰ ሲሆን እስካሁን ከድርጅቱ ጋር አብረውት ይሰሩት የነበሩትን ምስጋና እንዳቀረበም ተመልክተናል። ሌላው ሄኖስ የገንዘብ ቁጠባና ብድር እናቶች የራሳቸውን ሥራ እንዲሰሩ የሚያስችል የአንድ ነጥብ አምስት ቢሊዮን ብር ፕሮጀክት ይፋ አደረገ ሲል መረጃው አመሻሹን ወጥቷል። ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ሕብረት ስራ ማህበር 250 ሴቶችና እናቶችን አሰልጥኖ የራሳቸውን ስራ እንዲሰሩ ለማስቻል 1.5 ቢሊዮን ብር በጀት የተመደበለት ፕሮጀክት ሰኔ 6 ቀን 2017 ማስጀመሩ ነው የተደረገው። ይህ በእንዲህ እንዳለ ሄኖሲስ የገንዘብ ቁጠባና ብድር ኅብረት ሥራ ማኅበርና ኢትዮኢቪ ሞተርስ ከአራራይ የታክስ ማኅበር ጋር ዘመናዊ መኪኖችን ለማቅረብ ስምምነት መፈራረሙ ተገልጿል። ትናንት አርብ ሰኔ 6 2017 ይህ የሶስትዮሽ ውል የተፈጸመ ሲሆን የመኪና አቅራቢ የሆነው ኢትዮ ኢቪ ሞተርስና የመኪና ግዥና የመኪና ብድር ፈላጊ በሆነው አራራይ የታክሲ ዘርፍ ማህበራት እንዲሁም በመኪና ብድር አቅራቢ ሄኖሲስ የገንዘብ ቁጠባና ብድር ኅብረት ሥራ ማህበር ለመስራት የሚያስችል ስምምነት ነው የተፈጸመው። የውል ዓላማ ግዢ ለአባላቱ ከመኪና አቅራቢ ወይንም ሰጪው በኩል የመኪና ሽያጭ አቅርቦት እንዲደረግለትና የሚገዛቸው ወኪሎች ከአበዳሪ የብድር አገልግሎት ለማግኘት የሚያስችል መሆኑ ተገልጿል። እዚህ ላይ ልብ ማለት የሚገባቸው ነገር በተለይ በዚህ በማይክሮፋይናንስ ፋይናንስ የምትሳተፉ እህት ወንድሞቼ በሙሉ ከፍተኛ ጥንቃቄ ማድረግ ይገባችኋል። ውስጣቸው እስካላመነ ድረስ ምንም አይነት እንቅስቃሴ ባታደርጉ ጥሩ ነው። እኛ መረጃን እንደ መረጃነቱ ልናንተ እናደርሳለን። ነገር ግን መጠንቀቅ አለመጠንቀቅ የናንተ ነው። በርካቶችም ለብዙ ጊዜያት ቆጥበው መኪና እስካሁን እጃቸው ላይ ያልገቡ በርካታ እህት ወንድሞች ስለሚኖሩ ከዚህ ጉዳይ እንግዲህ ራሳቸው አምናችሁበትና ሌሎች በቅርብ የምታውቋቸውን ሰዎች ጠይቃችው ውሳኔያቸውን ማስተላለፍ የምትችሉበት አማራጭ ነው ለማለት ወዳለሁ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሀመቱላህ።